እንዴት ዋላችሁ እንዴት ዋላችሁ በየጊዜው በየቦታው በየምክንያቱ የመከረን ያስተማረን ፈጥሮ የሚመግበን እየመገበ የሚያኖረን አኑሮ ለታላቅ መንግስቱ ለመንግስተ ሰማያት ያጨን ያዘጋጀን የአባቶቻችን አምላክ ለወለባይ እግዚአብሔር ክብርና ምስጋና ይግባው ክብርና ምስጋና ይግባው ይግባው ሁለቱ ቤቶች በሩስኪ ስንት ቤቶች ናቸው ስንት ስንትናቸው ምንድናቸው? ምንድ ናቸው? ቤቶች፣ በዚህ ርዕስ ለተወሰነ ደቂቃ እንማማራለን። የስልጣኔ መለኪያ ሶስት ነገሮችን ተግባር ላይ መዋል ነው ይባላል። ቦታን፣ ጊዜን፣ ሁኔታን ዓለም ላይ በኢኮኖሚው፣ በፖለቲካው፣ በሳይንስና በቴክኖሎጂው በወታደራዊ መስክ አድራጊ ፈጣሪ የሆኑት ሰፊውን ዓለም በእነሱ እቅድ ውስጥ የሚመሩት የተባበሩት መንግስታትን ሌላውንም ዓለም ከኋላቸው አስከትለው ከፊት አዛዥ ናዛዥ ፈላጭ ቆራጭ የሆኑት በልተው ለማደር ብቻ ሳይሆን ነገ ከነገ ወደ እንደማይረባቸው ያረጋገጡት ሀገሮች ሶስት ነገሮችን ተግባር ላይ የዋሉ ናቸው። አንድ ጊዜያቸውን በትክክል የተጠቀሙ ሁለት ቦታቸውን በትክክል የተጠቀሙ፣ ሶስት ሁኔታውን የተረዱ። ነጋዴም ቢሆን ይሄው ነው። ቦታው፣ ጊዜው ያልገባው ቦታውን ያልተረዳ ሁኔታውን ያልተረዳ ነጋዴ አትራፊ ሊሆን አይችልም። እነዚህ ሶስት ነገሮች ቦታ፣ ጊዜና ሁኔታ ያልገቡት ሰው በነፍስ በስጋው አያተርፍም። ሰማይታት የጊዜው ሁኔታ ስለገባቸው የጊዜው ኃላፊነት ስለገባቸው እነ ቅዱስ ጊዮርጊስ የተሳለውን ሰይፍ የነደደውን እሳት። ስፒከሩ ልክ ነው? ይሰማችሁን? ደህና ዋላችሁ። እስኪ እግዚአብሔር ይመስገን በሉ። አረ በጣም ጮክ ብላችሁ እግዚአብሔር ይመስገን በሉ እስኪ። ሰምታችኋል? በጣም በእርግጠኝነት ሰምቷቸዋል። ደህና ዋላችሁ። በደንብ ነቅታችሁ ተከታተሉን። እጥር ምጥን ሰብሰብ አድርገን የሰፋውን አጥብበን የተበተነውን ሰብስበን ጊዜና ቦታ ሁኔታውን ያመጣጠነ ትምህርት ነው የምናስተምራችሁ። እኔም ከሩቅ ቦታ ነው የመጣሁት። በጊዜ መሄድ እፈልጋለሁ። ከኋላ ያላችሁ አታውሩ፣ ወረፋ ነው። ስለዚህ ቦታ ጊዜና ሁኔታ ወሳኝ ናቸው። እነ ቅዱስ ጊዮርጊስ ጽላት የተቀረጸላቸው ቤተ ክርስቲያን የታነጸላቸው ገድል የተጻፈላቸው ዘመን በገፋ ቁጥር እያበቡ እየሸቱ እየታደሱ ስማቸው ስራ እየሰራ ያለው ጊዜውን ስለተረዱ ነው። እነ ቅዱስ ጊዮርጊስ ሰማዕት የሆኑበት ዘመን ነጠላ መልበስ ማተብ ማሰር ጋቢ መልበስ ወደ ማርያም ገብረ ማርያም ሁለተ ስላሴ መባል ብቻ የክርስትና መመዘኛ ባልነበረበት አመፀኛ ነገሥታት በነገሱበት ሰይፍ ተስሎ እሳት ነዶ ጦር ተሽሎ ገመድ ተዘጋጅቶ የሚታሰሩበት ገመድ፣ የሚሰቀሉበት ግንድ፣ የሚታረዱበት ሰይፍ፣ የሚነዱበት እሳት፣ የሚገረፉበት ጅራፍ ተዘጋጅቶ ባለበት ወቅት አንገታቸውን ለሰይፍ ሰውነታቸውን ለጅራፍ አይምሯቸውን ለመጽሐፍ ሰጥተው ነደዱ ተገረዱ፣ ተገፈፉ፣ ተገረፉ። ጊዜው ገብቷቸው ስለነበረ ምን ጊዜው እንደሚያልፍ አራጆቻቸው፣ አንዳጆቻቸው፣ ገራፊዎቻቸው፣ ገፋፊዎቻቸው፣ አሰቃዮቻቸው ያሁን አበባ ነገ የሚራፉ ያሁን ትቢያ ነገ የሚራገፉ መሆናቸው ስለገባቸው። ጊዜ የገባው ይሄ ነው። ቦታ የገባው ምን ማለት ነው? ቦታ እኛ የአንድ ቦታ ስፋትና ጥበት የሚለካው በሰውየው ጭንቅላት ስፋትና ጥበት ነው። አንዳንድ ሰው አምስት መቶ ካሬ መሬት ይዞ የተበላሸ ህንጻ ይገነባል። አንዳንዱ በሰባ አምስት ካሬ ውብ ህንጻ ይገነባል። ችግሩ ያለው ከመሬቱ ዞር ከጭንቅላቱ ነው ማለት ነው። ሰፊ መሬት ብቻውን ስቃይ ነው። እንደ እኔ ብዙ ጊዜ እናገራለሁ፣ ሰው ደሃ ከሆነ ሰፊ ቤት ሊኖር አይገባም። እቃው ትንሽ ቤቱ ሰፊ ከሆነ ባዶውን እያየ ሊያብድ ይችላል። ሰው ቤቱን ያመጣጠረ እቃ ሊኖሩ ይገባል። መሬቱን ያመጣጠረ ጭንቅላት ከሌለው ባዶን የሚቀር ኢትዮጵያውያን ሰፊ መሬት በጠባብ ጭንቅላት ለማፈር በደረቀ ፍቅር አጋጥሞ ነው ባዶ የሆነ ። ስለዚህ ቦታን መረዳት ትልቅ ነገር። ሁኔታን መረዳትስ? ሁኔታን መረዳት ማለት ነጋዴ ምን ሊሽጥ ምን ሊግዛ፣ ልባብ ነጋዴዎች የቱን መሸጥ፣ ምኑን መሸጥ፣ የቱን መግዛት እንዳለባቸው ሁኔታውን ያውቁታል።

ታይም ፕሌስ እና ኮንዲሽን ብለው በቋንቋቸው በደንብ ተጠቅመውበት ዛሬ ወደ እነሱ የምናንጋጥጠው ምናንጋቅጠው ከኛ የተለዩ ከሰማይ የወረዱ ፍጡራን ሳይሆን ስለሆኑ ሳይሆን ጊዜያቸውን ቦታቸውን ሁኔታውን ስለተጠቀሙ። እስራኤል ጠባብ ናት፣ ግን የጠባብ ሰፊ ናት። እስራኤላውያን ትንሽ ናቸው፣ የትንሽ ብዙ ናቸው። ለምን ጊዜው ገብቷቸዋል፣ ቦታውን ተጠቅመውበታል፣ ሁኔታውን ተረድተውታል። በመቶ ሚሊዮን ጠላት መካከል ቁጭ ብላ እስራኤል አብባ አፍርታ በልጽጋ ሰልጥና በዓለም ፖለቲካ ኢኮኖሚ፣ ሳይንስና ቴክኖሎጂ ውስጥ ፊት አውራሪ ሆና የተቀመጠችው በቦታዋ ስፋት በሕዝቧ ብዛት በጊዜ ምቹነት አይደለም። ቦታ ጠባቡን ቦታ እንዴት መጠቀም እንዳለባቸው ለጠባቡ ቦታ ሰፊ ጭንቅላት ለአስቸጋሪው ጊዜ መፍትሄ የሚያመነጭ አይምሮ ስላላቸው የእነሱን እድል ያድለን እግዚአብሔር። ደህና ዋላችሁ። ትምህርቱ ርሱ ምንድን ነው? ምን ሁለቱ ቤቶች፣ ሁለት ቤቶች የሚለነ እግዚአብሔር በዓለም ላይ በምድር ላይ ሁለት ቤት አለው። የመጀመሪያው ቤት እኛ የምንገነባው አሸዋ፣ ስሚንቶ አብክተን፣ ብሎኬት ደርድረን፣ ፌሮውን፣ ቆርቆሮውን መስመር አስይዘን ህንፃ አድርገን የምንገነባው በህፃንነታችን በአርባ በሰማንያ ቀን ክርስትና የምንነሳበት ለአቅመ ሔዋን ለአቅመ አዳም ስንደርስ የምንሞሸርበት ነፍስና ስጋጅ ሲፋቱ የምንቀበርበት አግብተን የምንሞሸርበት ሙተን የምንቀበርበት ክርስትና ተነስተን የምንከብርበት ይህ ህንፃ ቤተክርስቲያኑ ቤተ እግዚአብሔር ይባላል። ቅዱስ ዳዊት ተፈሳይኩ እስማኤል የሩኒ ቤተ እግዚአብሔር ነሐውር፣ ወደ እግዚአብሔር ቤት እንደባሉ ጊዜ ደስ ደስ አለኛለው። ይሄንን ነው። ይሄ በሶስት ጊዜ ተገንብቷል። በብሉይ ኪዳን በሙሴ ጊዜ ድንኳን ይባል ነበር። ደህና ዋላችሁ? ምንናቋችሁ? አረ ድገሩት። ድንኳን ታውቃላችሁ። ለምን እንደሚያገለግሉ ለለቅሶ እንዳትሉ ለሰርግ ነው የሚባል ለምንድና እንደሚያገለግለው? ለሰርግ፣ ለስብሰባ፣ ለልቅሶ አይባልም። በዛው በቃ ያድርገው እሱ እና ድንኳን። በብሉይ ኪዳን እግዚአብሔር ድንኳን በድንኳን ይገለገል ነበር። ያቺ የሙሴ ድንኳን ትባላለች፣ የመገናኛ ድንኳንም ይላታል። የመገናኛ ድንኳን እሚገርማችሁ የዛች ድንኳን ዲዛይነሩ ዲዛይን ያደረጋት ሙሴ አይደለም፣ አሮን አይደለም፣ ባስቴል ኤልያብ አይደሉም። የድንኳ ዲዛይነር ራሱ እግዚአብሔር ነው። ስፋቷን ጥበቷን በስንት ክፍልና እንደምትሰራ ሶስት ክፍልና እንድትሰራ መቅደስ፣ ቅድስት፣ ቅኔማሌት በእኛ በአዲሱ ቤተክርስቲያናችን፣ በዛ ጊዜ ደግሞ ቅድስተ ቅዱሳን ይባላል። ያ እንደዛውን አድርገ ስራው ብሎ ያለው ለሙሴ ግብራ ለደብተራ ዘከመ ይገብራ፣ እንዴት አርጎ እንደሚሰራት አራያዋን፣ ምሳሌዋን፣ ዲዛይኗን ያሳየው ማን ነው? እግዚአብሔር ነው። ለውበቷ መጋረጃዎቹ ስንት ስትንደሞ እንዳለባቸው የመጋረጃዎቹ ቁልፎች መስሎ በወርቁ ማይጠን ተወርቁ ተቋመ ወርቁ መብራቱ በስንት ሰዓት በርቶ በስንት ሰዓት እንደሚጠፋ ዝርዝር ጉዳዩን የሰራው ራሱ እግዚአብሔር ነው። እነ ሙሴ ጉዳይ አስፈጻሚ ናቸው። እነ አሮን ጉዳይ አስፈጻሚ ናቸው። ከዛ ሙሴ ካለፈ በኋላ ደግሞ በነሰሎሞን ዘመን ቤተ መቅደስ ተሰራ። ዳዊት ሊሰራ ፈልጎ ነበር። ቤት ልስራ፣ ጌታዬ ፍቀድልኝ። እኔ ጠላት ጠፍቶልኛል አሳርፈኛል ጠላቶቼ ጠፍተዋል። ግዛት የሰፍቷል። ሕዝቤ አርፏል። ገንዘብ ተጠራቅሟል። ቦታ አለ፣ ጊዜ አለ፣ የመስሪያ ቁሳቁስ ወርቁ፣ ብሩ፣ ብረቱ፣ እንጨቱ ተሰብ አለ። ስለዚህ ቤትህን እንዲሰራ ፍቀድልኝ አለና ሱባኤ ገባ። እግዚአብሔር ተገልጦ የለም፣ አንተ አትሰራውም። አኮ አንተ ዘትነድቅ ሊተ አላወል ድከ ዘወፅ እና ከውቱ ዮሐንስ ሊተ ቤተ፣ አንተ አይደለም ቤት የምትሰራልኝ። ካብራከ የሚከፈለው ያንተ ልጅ ሰሎሞን ነው የሚሰራልኝ አለ ዳዊት። ቤተመቅደሱን እንዳይሰራ የተከለከለው በእንተ አጽባ ዛውዱ በእጁ ደም ፈሷል፣ ብዙ ጥፋት ተፈጽሟልና በዚህ ምክንያት ቤተ መቅደሱን የመስራት መብት ለአንተ አልሰጥም፣ ልጅ ይሰራልኛል አለ። በጣም በጣም በጣም ይገርማል። ዳዊት የዋህ ቀና ደግ ስለሆነ ከምቀኝነት ከተንኮል ከሴራ ነፃ ስለሆነ ጌታዬ እኔ መስራት እንኳን ባይፈቀድልኝ የሚሰራበትን ቁሳቁሱን ላዘጋጅ ላዘጋጃለና ተነስቶ የሚሰራበትን ወርቁን ብሩን እንጨቱን አዘጋጅቶ የሚሰራበትን ቦታውን አውደ ኦርና በሚባል ቦታ ቤተ መቅደሱ የሚሰራበትን ቦታ አዘጋጅቶ ሞተ። ሰሎሞን ተተካ። አባቱ በመረጠው መሬት አባቱ ባዘጋጀው ቁሳቁስ ሰሎሞን ቤተ መቅደሱን ሰራ። ከዛ ሁለተኛ ቤት ማለት ነው። ይሄ ቤተ መቅደስ ዲዛይኑ ምን አይነት እንደሆነ በመጽሐፈ ነገስት ቀዳማዊ ከምዕራፍ አምስት እስከ ስምንት ድረስ እታነቡ ዝርዝር ጉዳዩ ተጽፏል። የቤተ መቅደሱ ውበት የህንፃው፣ ዛሬ ብዙ የህንፃ ባለሙያዎች መሐንዲሶች፣ ወዳጆች አሉኝ ያንን ያነበቡ በጣም በሙያው የበሰሉ ሰዎች የህንፃው ዲዛይን አሰራሩ በጣም የተወሳሰበ የረቀቀ የምህንድስና ጥበብ የታየበት ነው ብሎኛል፣ ጽፈዋል፣ ሌሎችም እና የቤተ መቅደስ ተሰራ እስከ ክርስቶስ ቆየ። በተለያዩ ምክንያቶች የመፍረስ አደጋ ገብሞታል። ወደዛ ዝርዝር ጉዳይ አልገባም። ያው ስንተኛ አልኳቸው ስንተኛ አልኳቸው አንደኛ አንደኛ፣ ሁለተኛ፣ አቤት ቤተ መቅደስ ተሰራ። ሶስተኛዋ የሐዲስ ኪዳኗ መጽሐፍ ቤተ ክርስቲያን የብሉ ኪዳኑ ድንኳኑ ሆነ ቤተ መቅደሱ የበግ የፍየል የኮርማ የጊደር የዋኖስ የርግብ የእንስሳት ደም እየፈሰሰ ጊዜያዊ ኃጢአት ይሰረይበት ነበረ። በሐዲስ ኪዳን ግን በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እንደተጻፈው ነዋ በግቡ ለእግዚአብሔር ዘያአትት ወያስበስር ኃጢአት ዓለም የዓለምን ኃጢአት የሚያስወግድ እውነተኛ በግ ተብሎ የተነገረለት አያዳግሜው አንዱ በግ የሆነ ፀጉሩ ያላረረ ጥፍሩ ያልዘረዘረ ቀንዱ ያልከረከረ ምክንያት ኃጢአት የሌለበት ንጹህ ቅዱስ መስዋዕት አንድ ጊዜ ታርዶ ሲበላ የሚኖር ተበልቶ ተበልቶ የማያልቅ የማይበላሽ የመጠቀሚያ ጊዜው የማያልፍ ደሃ ሀብታም የሚያገኘው መድኃኒት አሳውንቱ ሕፃናቱ እኩል የሚወጡት መድኃኒት። ምሳሌው ላይ የተፈተተው ስጋ የተቀዳው ደም ባለቤት ኢየሱስ ክርስቶስ በአዲስ ኪዳን አብያተ ክርስቲያን እሱ ይፈተትባታል። ያቺ በፊልጵስ ሐዋርያት የሰሯት የመጀመሪያው ቤተ ክርስቲያን ናት። በሀገራችን ደግሞ በአራተኛው መቶ ክፍለ ዘመን በአብርሃ በአጽባ በደጋጉ በጻርቃሙ በቅዱሳኑ ነገስታት ዘመን አክሱም ጽዮን ቤተ ክርስቲያናችን ተሰርታለች። በነገራችን ላይ ከአንድ ወር በኋላ ጽዮን ማርያም ትከበላለች። አክሱም ሊሄድ ብዙ የተዘጋጁ ወገኖቻችን አንዱ አክሱም እንሄዳለን። ሀገራችን ነው፣ ቦታችን ነው። ቤተክርስቲያኗ ቤተክርስቲያናችን ናት። ድንግል ማርያም እናታችን ናት። ይሄ ጊዜያዊ የፖለቲካው ትኩሳት የሽሮ አረፋ ነውና ይከታል። ተንጠቅጥቆ አረፋ ይከታል። እንቀጥላለን። አምልኮቱ ይቀጥላል፣ ስርዓቱ ይቀጥላል፣ ታሪኩ ይቀጥላል። ተሳፋሪዎች በየቦታው ቦታ ይንጠባጠባሉ፣ ባቡሩ ይቀጥላል። ሃይማኖቱ ይቀጥላል። አማኞች ጨምሩ ሊቀንሱም ይችላሉ። ዛሬ በዛም ትኩሳቶች አሉ። በሃይማኖቱ ምክንያት ብዙ እንዳለ፣ አክሱም ጽዮን ግን መሄድ አለባችሁ መሳለም አለባችሁ። ትኬታችሁን ቆርጣችሁ አቅም ያላችሁ በአውሮፕላን ሂዳችሁ ተሳልማችሁ፣ በረከታችሁን አፍሳችሁ፣ ሌላውን የሀገራችሁን ክፍል አይታችሁ፣ በረከትም እርካታም ተዝናንታችሁን ጭምር ትመጣላችሁ። ቀላል ነገር አለ ስለዚህ የመጀመሪያው ቤተ ክርስቲያን በአክሱም ጽዮን ተሠራ። ከዚያ በኋላ ኢትዮጵያ ውስጥ በአሁኑ ጊዜ ከ40ና ከ50 ሺህ በላይ አብያተ ክርስቲያናት ተገንብተዋል። ብዙ ጳጳሳት፣ ብዙ ካህናት፣ ዲያቆናት ተሹመዋል። ብዙ ምእመናን አምነው ተጠምቀው ስጋውን በልተው እንደምንጠቅተው የክርስቶስ አካላት ነዋል ባለፉት አንድ ሺህ ምናምን አመታት። ስለዚህ የመጀመሪያውና አንዱ የእግዚአብሔር ቤት ይሄ ቤተ መቅደሱ በየጊዜው እየተገነባ ያለ ማለት ነው። ሁለተኛስ ቤቱ የቱ ነው ሲባል እኔና እናንተ ነን። ደህና አደራችሁ? ማን ደና? እየሰማችሁ አይደል? ስንት ቤት ብያቸዋለሁ? አሁን የትኛው? አንዱን ቤት ጨረስ አልጨረስም? የትኛው ነው አሁን እየገነባን ያለው ቤት? አሁን አብራርተናል አላብራርም? አቤት። ስንት ቤት ብለናል? አቤት

ቤተ ክርስቲያን የሚሰራው እንደው አየለ ከበደ እዚህ ቦታ ይሰሩ ብለው ስለፈቀዱ አይደለም። በዚህ በሰለጠነው ዘመን እንኳን ቤተ ክርስቲያን መኖሪያ ቤት እንኳ በዘፈቀደ አይሰራም። አፈሩ ተመርምሮ ሕንፃ ያቆማል አያቆምም ተብሎ በጣም ብዙ ጥናት ተደርጎ ነው። ቤተ ክርስቲያን ሲሰራ ደግሞ ቦታው ተባርኮ ከተሰራ በኋላ በሊቀ ጳጳሱ አማካኝነት በቅዳሴ ቤት ተደርጎ ተባርኮ ነው እንጂ ቤቱ ሁሉ ቤተ ክርስቲያን ሊሆን አይችልም። ስለዚህ ያቺ ቤተክርስቲያን። አሁን ደግሞ ሁለተኛ ቤት ደግሞ ቅድም እንዳልኳችሁ እኔና እናንተ ነን። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ አንተም ቤቱ ለመንፈስ ቅዱስ ዝህዱር ላይ ነው እናንተ በላያችሁ አድሮ የሚኖር የመንፈስ ቅዱስ ቤቶች ናችሁ ይላል። የማን ቤቶች ናችሁ? የመንፈስ ቅዱስ ቤቶች ናችሁ። እናንተ የማን ቤት ናችሁ? የእግዚአብሔር ቤቶች ነን፣ እኛ ለዚህ ነው። በዮሐንስ ወንጌል ምዕራፍ 14 ላይ ኢየሱስ ክርስቶስ ምን መቦዛ እመቦዛ ቀበቃሌ ቃሌን የሚጠብቅ ቢኖር ንመጽ አናዋ ወይ ንመጽ አብየው ወናድ ወንገብር ምራፈ ውስቴቱ እኔና አባቴ መጥተን እናድርበታለን ይላል። አብርሃም ድንኳን ውስጥ ገብቷል። እግዚአብሔር አብርሃም ድንኳን ውስጥ ያድራል። እግዚአብሔር ደግሞ አብርሃም ውስጥ ያድራል ማለት ነው። የሰው የእግዚአብሔር ቤቱ እኔ እና እናንተ ነን። በዚህ በ አሁንም በዚህ በአንደኛ ቆሮንቶስ ምዕራፍ ስምንትም ላይ ሰውነታችሁ የእናንተ አይደለም የክርስቶስ ነው፣ በደሙ ገዝቶታል ይላል። ስለዚህ የእግዚአብሔር ቤት ሁለተኛው የኔና የእናንተ ሰውነት ነው። እንደምታውቁት ቤተክርስቲያኑ ምንጣፍ ይነጠፋል፣ ይጸዳል፣ ሽቶ ይረጫል፣ ዕጣን ይታጠናል፣ መሥዋዕት ይፈተትበታል፣ ቅዳሴ ይቀደስበታል፣ ሰዓታት ይቆምበታል፣ ማህሌት ይቆምበታል። በንጽህና ውስጡም ውጩም በንጽህና መያዝ አለበት በብሉይ ኪዳን በጣም ትልቅ ጥንቃቄ ይደረግ ነበር የበግ መብሳት ለሚሰዋበት በአዲስ ኪዳን ደግሞ ክርስቶስ የሚፈተትባት ቤተክርስቲያን ክርስቶስ የሚበላበት የሚጠጣበት ቤተክርስቲያን ውስጡ ውጪዋን ንጽህና መጠበቅ አለበት እኛ ደግሞ የክርስቶስ ቤቶች በነገራችን ላይ ሰው ቤት እንደሚመስል ታውቃላችሁ እየሰማችሁ ነው ሰው ቤት ይመስላል አይመስልም ሰው ቤት ይመ እንደውም ዓለማውያን ጥበቦች በጠቅላላ የተቀዱት ከሰው ነው ይባላል። ከሰው ነው የምን የቤትን ግንባታ የጀመሩ ሰዎች አርአያውን የወሰዱት ከሰው ነው። ለምሳሌ አሁን ሰውን በቤት ምን መስለው፣ ይሄ ምንድን ነው ይታያቸዋል። የማየት ችግር አለን እንዴ? ሁላችንማ ታወረን አገር ጠፋ። እሺ ይሄ ምንድን ነው? አቤት ራስ በቤት ሲመሰል ያ እዛ ላይ ምንድ ነው? እሺ ያ ምንድ ነው? የሳሩ ምንድነው? ፀጉሬ። በገጠር ቤት የሚከደነው ወንድነው ይኸኛው ምንድነው? ተከርሞ ነው፣ በፀጉሩ ነው የተከደነው። ምናልባት አንዳንድ ሰው መላጣ ሰው ካለ ግን ቆርቆሮ ተቀዷል ማለት ነው፣ ቤቱ ችግር አለ ማለት ነው። ሁለተኛ ይታያቸዋል? ይሄ የምን ምሳሌ ነው? ሁለቱ አቤት፣ መስኮት አፍንጫችን። በመስኮት ነው የሚመሰለው። አየር ለምሳሌ ቤታችን አየር እንዲገባ ነፋስ እንዲገባ ምኑን ክፈተው ይባላል? መስኮቱ። ምኝታ ቤት ሲሆን መስኮቱ ይከፈ ምን እንዲገባ? አየር እንዲገባ። አፍንጫችን አሁን አያቸው፣ የውስጥ አየር አስገባ ማለት እሺ። ኢየስ ምንድን ነው በር እየገባችሁ መጣ። እግዚአብሔር ይስጥልኝ በር ነው። አሁን ዝም ስምም ምኑ ተዘጋ ማለት ነው? ቤቱ ተዘጋ ማለት ነው። አያችሁ፣ ሁልጊዜ ክፍት ቤት ለሌላ ይጋለጣል። በየምክንያቱ ምክንያቱ የሚከፈት አፍም ተሳዳቢ አሁን፣ መዘጋት መቆለፍ አለበት። ቅዱስ ዳዊት ሲም እግዚኦ ዐቃቤ ለአፉየ ወማዕጾ ዘዐቅም ለከናፍርየ፣ ጌታዬ ለአፌ ጠባቂ አድርግልኝ ይላል፣ ለአፌ ደጃፍ ሥራልኝ። አፋችን በር ሊኖረው ይገባል። በር ነው ሰው የሰውነታችን በር አፋችን ነው። ሌላ በበር ገብቶ ማለት የሚሰርቀው ሰውነታችን የሚደበደበው በአፋችን በመጣ ነገር ነው። አፋችን ክፍት ከሆነ በሩ ክፍት ሲሆን ወባ ወፍም ይገባል፣ በረሮ፣ ሁሉ ነገር ይገባል አይደል? አፋችን ክፍት ሲሆን ብዙ ነገር ያመጣል። የተከፈተ አፍ መርዝ ይተፋል፣ ጥላቻ ይተፋል። እንደውም ከዚህ በፊት ተናግረዋለሁ። ዓለም ላይ ሁሉም ጦርነቶች መነሻቸው ጠመንጃ አይደለም፣ መነሻቸው ምላስ ነው ይባላል። ጦርነቱ ለምሳሌ አንድ ሰው በቦክስ ቢደባደብ መጀመሪያ በምን የተደባደበው በምንድን ነው? በምላስ ነው የታጣቂ ካለ የሰውዬ ከዛ በኋላ ጀን ሰው ወደ ቦክስ ይተራ። የሚያሳዝነው ግን ምላስ ጦርነቱን ለኩሶ እሷ ምሽግ ውስጥ ነች። በቃ በቦክስ መከራውን ጥርስና ራስ ነው ያልተናገረው፣ እንደዚህ ማለት ነው። አንዳንድ ጊዜ ጦርነቱን የሚለቁ ሰው ሌላ እንሞተው ሌላ ምላስ ለቁሳ ጦርነቱን ቦታ ምሽጓ ትገባለች። ስለዚህ በአፍ የምን ምሳሌ ልውያለሁ አቤት አቤት የበር በራችሁን ጠብቁ፣ በራችሁን ጠብቁ፣ ክፍት አታድርጉ። መከራ ይመጣል፣ ችግር ይመጣል። በአፍ በለፈለፉ በሚልጠፉ በአፍ ይጠፉ ይባላል።

ወለማይ ሰር እንግዲህ ባጭሮ እየፈለጋችሁ ምሳሌያችሁን ስጡ። በነገራችን ላይ የሽንት ቤቱ የፈሳሽ ማጣሪያው የሳኒታሪ በጠቅላላ ከኛ የተወሰደ ነው። ውሃ ቤት ነው የምንጠጣው፣ በዚህ የሚጣራው ቤት ነው። እዚህ ውስጥ የሚደፋበትን ታውቁታላችሁ። አለ ሽንት ቤት የሚሰራው ከላይ ነው። ውሃው ሲለቀ ወደታችን ዙት የሚሄድ በእያንዳንድ ነገር መኪና የተሰራው ተሰው ከተቆደተው ታውቃላችሁ ላፕቶፕ ሳይቀር ከሰው ላይ ተቆረጭ። የሚገርማችሁ ነገር ላፕቶፕ ይተነፍሳል አይተነፍስም? እንደው እጃችሁ ላይ ያለው ይተነፍሳል አይተነፍስም? መኪና ይተነፍሳል አይተነፍስም? አቤት፣ ካልተነፈሰ ምን ይሆናል? ትልልቅ መኪናዎች ሲያልፉ አይታችሁ እንደሆነ ትሺ ይላሉ አይደል? የሚወጣው ሙቀት ነው ቅዝቃዜ ነው ሙቀት ነው። እንደዚያ ባያደርጉ ኑሮ ሞተሩ ይነድ ነበር ይባላል። ታላቁ ሊቁ ዮሐንስ አፈወርቅ ስንናደድ ልባችን ይግላል አለ። እግዚአብሔር ግን አዋቂ ስለሆነ ከታች ሳምባውን አስቀምጦ ቶሎ ቶሎ ለልብ አየር እንዲልክለት ያደርጋል። ሁሉ ሁሉ ስንል ሳምባ አየር እየላከ ልብ እንዳይፈነዳ እርዳታ እያቀረበ ነው ዮሐንስ አፈወርቅ ሲናገር። ስለዚህ ብዙዎቻችን ልባችን ያልፈነዳው ስንናደድ ሳምባችን አየር እንዲረድ ስላደረገ ነው። እግዚአብሔር ክብርና ምስጋና ይግ ስለዚህ እግዚአብሔር ዕልልበማይዟቸው ድገሙት፣ ድገሙት፣ ድገሙት። ስለዚህ ይሄ ይሄ አይን፣ አፍንጫ፣ ጆሮ፣ ራስ፣ ፀጉር፣ ጉበት፣ ኩላሊት ይሄ ሁሉ ተሰጥቶ ከነዚህ ሁሉ ሕዋሳት የተዋቀረው የሰው ልጅ የማን ማደሪያ ነው? የማን ማደሪያ ነው? የሰው ማደሪያ ነው። የሰው ማደሪያ ነው። ለዚህ ነው የተሰቀለው ክርስቶስ ደሙን ያፈሰሰው ለዚህ ነው፣ ስጋውን የቆረሰው ለዚህ ነው፣ የተንከራተተው ለዚህ ነው። ኋላም ወደዚህ ዓለም ዓለምን ለማሳለፍ የሚመጣው ለማን ነው? ለዚህ ነው። እንግዲህ ወገኖቼ ጫት የምንቅም ሰዎች፣ በመጠጥ የምንሰክር ሰዎች፣ በዝሙት የምንጨማለቅ ሰዎች፣ በቂም በጥላቻ ልባትን የምናቆሽሽ ሰዎች የማንን ቤት እያቆሸሽን ነው? የእግዚአብሔርን ቤት እያቆሸሽን ነው። ወንድሜ ጫት ስታኝክ ጥርስህ ሲበላሽ የእግዚአብሔር ቤት እያበላሸህ ነው። ሲጋራ ስትመጥ ፈጣሪ ሲጋራ ስትመጥና ካፈጫት ጢሱ ሲወጣ እሰው ላይ ሄደህ እሳት እንደመለኮስ ያለ ነው። እሰው ስንሄድ ጫማ አውልቀን እንገባ የለን ለሰውዬው ክብር ስንል፣ ወደ ውስጣችን ከነ ጫማችን ከነ ከፋታችን አንግባ፣ እናጽዳው። በእውነቱ እምትጠጡ ሰዎች አስቡበት። እኔ ከዚህ በፊት ተናግሬ ያለሁ ጠጪ ሰው በጣም ብዙ ቦታ ተናግረዋለሁ፣ እደግመዋለሁ። ጠጪ ሰው ስድስት ኪሳራ ይደርስበታል። በመጠጥ የእግዚአብሔር ቤት የሆነ ሰውነቱ የሚያቆሽሽ ሰው ስድስት ኪሳራ ይደርስበታል። አንደኛ ገንዘቡን ያጣል። ሁለተኛ ክብሩን፣ ግንዛቤውን ያጣል። ሶስተኛ ጤናውን ያጣል። አራተኛ ሽታው ይበላሻል። አምስተኛ ካገባ ትዳሩ ይበተናል ካላገባ የመግባት እድሉ ይመነምናል። ስድስተኛ በሰው ዘንድ ታማኝነቱ ገደል ይገባል። ተረስቶ እሱሪ ውስጥ የታጠበ ብር እና ለሰካራም የተሰጠ ብድር ሁለቱም አንድ ናቸው፣ ውሃ በልቷቸዋል። አይደላል ሰው ደህና አላችሁ? ስለዚህ ሰውነታችን እግዚአብሔር ስንት ቤት አለው ብለናል። ሁለት ቤት። ይሄኛው የክርስቶስ ቤት ነው። በእውነት ቂም ይዛችሁ በቀል ይዛችሁ ጥላቻ ይዛችሁ ከሰው ጋር ተኮራርፋችሁ በቂም በቀል ያላችሁ ሰዎች ይህን የተከበረ ቤቱን የክርስቶስን ቤት እያቆሸሻችሁ ነው ማለት ነው። ስለዚህ ቤቱን እናጽዳ። ታሐፀቡ ወንጹሓነ ኩኑ፣ ታጠቡ ንጹህ ሁኑ። አይናችሁን ከክፋት ክፉ ከማየት አንድ አንደበታችሁ፣ ክፉ ከመናገር ጆሮአችሁን ክፉ ከመስማት ጠብቁ ልባችሁን። ልጆይ ልብን ጠብቅ የህይወት መገኛ ነውና፣ ይላል መጽሐፍ ቅዱስ ላይ። ቅዱስ ዳዊትም ልበ ንጹሐ ፍጥር ሊተ እግዚኦ፣ አቤቱ ንጹህ ልብ ፍጠርልኝ ይላል። አይንም መጠበቅ አለበት፣ ጆሮ መጠበቅ አለበት። ቅዱስ ዳዊት ያሬድም ሲናገር ይጹም አይን፣ አይን ይጹም ጆሮ፣ ይጹም ሕዋሳት፣ በጠቅላላ ይጹሙ። የእግዚአብሔር ቤት ናቸውና አታቆሽሿቸው፣ ይላል ስንት ቤት አልኩኝ? ቤቶቹ ገብተዋቸው ቤታቸው፣ ሄዳቸው፣ ተወያዩባቸው፣ ተነጋገሩባቸው። የመከረን ያስተማረን የአባቶቻችን አምላክ ክብርና ምስጋና ይግባው። አንዳንድ ነገሮች ሰምተናል። ቅድም ብፁዕ አባታችን እንደተናገሩት እኔም በበኩሌ ቃል ገባለሁ በዚህ አመት ወይም ስድስት ወር ስምንት ወር ውስጥ ማድረግ የምንችለውን ነገሩ ሁሉ አድርገን ባለን አቅም ሁሉ ተሯሩጠን ይህን ህንፃ እናስፈጽመዋለን። አስፈጽመዋለን እንደጀመርነው አይደለም አጨብጭ፣ በኋላ እንደጀመር ነው። አጨብጭ፣ በኋላ ቆይ ቆይ ቆይ። እንደጀመር ነው እንደጀመር ነው ያልነው፣ ግድብ ምኑ ነው አል ዛሬ ተመርቋል። ዛሬ በአለም ላይ ኮርተናል፣ ተመክተናል። ግብፃውያንም በእውነት ካሁን በኋላ ምንም ማድረግ አይችሉም። ግድቡ ራሱ ራሱን ይጠብቃል ተብሎ ተነግሮናል። ውነቱ ሸት መሆኑ ወደፊት ይታያል፣ ዘመን ያሳየናል። ግን ግድባችን ምን ተጠናቋል። አባይም አባይ ማደሪያ ያለው እሱ ያለፈ ታሪክ ነው። አባይ ማደሪያ ያለው ግን ዲሚሽ ያይዞር መብራት ነው የሚሰጠው። ዛሬ ያለፈ ተረት ነው እና ይሄን ቤተ ክርስቲያን ተጀምሯል፣ እንጨርሰዋለን። የማን ቤት ስለሆነ የማን ቤት ስለሆነ ስንት ነገር እናደርግበታለን ብያቸዋለሁ። በአርባ በሰማንያ ቀን ተጠምቀን እንከብርበታለን። ለአካለ መጠን ስንደርስ አግብተን እንሞሸርበታለን። ነፍስና ስጋ ሲፋቱ አብሮ የመኖር ውላቸው ሲያፈርሱ እንቀበርበታለን። መክበሪያችንን፣ መሞሸሪያችንን፣ መቀበሪያችንን እናከብረዋለን፣ እንገነበዋለን። ተስፋ አትቁረጡ። ቀኑ ጨለመው፣ ያልፋል። ክረምቱ አልፎ በጋ